ጤና ይስጥልን ወደ ፋኖ ዴይሊ ቤተሰቦች መተናል። በዛሬ መረጃ ሰዓታችን ወደ እናንተ ለማስደመጥ ያሰብናቸው አበይት እውነቶችን ይዘን ተገናኝተናል። ወደ አድማጭ ተመልካቾቻችን በዛሬው የመረጃ ሰዓት ወደ እናንተ የምናደርሳቸው ጉዳዮች በድሬዳዋ በአስገዳጅ ሁኔታ በአንድ ሚሊዮን ብር እየተሸጠ ያለው የከንቲባው መጽሐፍ ጉዳይ ባለሀብቶቹንና ባለስልጣናቶቹን ፍጥጫ ውስጥ ከቷል፣ ይላል የመጀመሪያው ዘገባችን ቢሮ ዘግተው እየጠፉ በተደጋጋሚ ባለ ጉዳይ ያጉላላሉ በሚል የሚታሙት ከንቲባውም አነጋጋሪ በሆነ ጉዳይ ዳግም ብቅ ብለዋል። በዝርዝር እናስደምጣችኋለን። በጎጃም ግንባር አንደኛ ክፍለ ጦር ባዴት ሀና ከዴንሳባታ እስከ ዕሮብ ገበያ ጠላትን ድባቅ በመምታት ድል እያደረገ ይገኛል። በክፍለ ጦሩ የሻለቃ ንሙት ያዛቸው ብርጌድ መብረቁ ሻለቃና ስንጥቅ ሻለቃ እንዲሁም የጣናው መብረቅ ብርጌድ ግንባባ ሻለቃ በጥምረት የፈጸሙት ጀብዶ እጅን በአፌ የሚያስጭን ድል የተገኘበት ሆኗል። ሌላኛው ጉዳያችን ነው። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር የንስር በደስ አቅጣው ጀጎ ክፍለ ጦር ከጠዋት ጀምሮ ከጓህላ በቅርብ ርቀት ላይ ከምትገኘው ጣይመን ከተማ ላይ ከጥላት ብስብስ ጋር ከፍተኛ ውጊያ እያካሄደ ሲሆን በርካታ ድሎች መመዝገባቸው የደረሰን መረጃ ያሳያል። በጣቁሳ አንድ ሬጅመንት ሙሉ የሰው በላው ቡድንም ተደምስሷል እንነግራችኋለን። የአማራ ፋኖ በራ ሄል የሰሜን አማራ ቀጠና የበላይ ዘለቀ እዝ የዳግማዊ ቴዎድሮስ ኮር በዚህ ቀጠና ያደረጋቸው ተጋድሎዎችንም የምንዳስስ ነው። የሚሆንም ውድ ተመልካቾቻችን ተስፋ የቆረጠው ስርዓቱ ምን ያህል አማራ ጥል መሆኑን ማሳያ የሆነም ከፍተኛ የሆነ ውድመት የፈጸመበት ምስልም በማህበራዊ ትስስር ገጽ ተጋርቷል። ሌላኛው ጉዳያችን ነው። ውዳማሽ ተመልካቾቻችን እኛ ጋር ከቆያችሁ በወሎ ግንባርም እንዲሁም የንጉሥ ሚካኤል አሊኮር ሼክ ሁሴን ጀብሪል ክፍለ ጦር ገነቴ ከተማ ላይ ድል መቀዳጀቱን እናስደምጣችኋለን። እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት ጋብዘናችኋል። አብራችሁን ቆዩም ቀዳሚ ያደረግነውን ጉዳይ ነው የምንነግራችሁ። የደዳውን መረጃ እናስቀድምና ሌሎች የግንባር መረጃዎችን አስከትለን አብርናቸው ቆይታ እናደርጋለን። በአስገዳጅ ሁኔታ በአንድ ሚሊዮን ብር እየተሸጠ ያለው የከንቲባው መጽሐፍ ጉዳይ ባለሀብቶችና ባለስልጣናቱን ፍጥጫ ውስጥ ከቷል። ቢሮው ዘግተው እየጠፉ በተደጋጋሚ ባለ ጉዳይ ያጉላላሉ በሚል የሚታሙት ከንቲባው አነጋጋሪ ጉዳይ ከሰሞኑ ይዘው ብቅ ብለዋል። ሰውየው ቅርብ ጊዜ የታተመው ና ግል ታሪካቸውን የሚያውሳውን መጽሐፍ ባለ ሀብቶች ካልገዙ መስተናገድ የማይችሉበት ሁኔታን ፈጥሯል። በቴሌቪዥን መስኮትና በማህበራዊ ሚዲያው በተደጋጋሚ ፊታቸውን የሚያስመጡትና ጠቅላይ ሚኒስትር አብይ በብዙ እንቅስቃሴያቸው ኮፒ በማድረግ የሚታወቁት የድሬዳዋ ከተማ ከንቲባ ከድር ጁሃር ስለ ግል ታሪኬ የሚያነሳሳውን መጽሐፍ ካልገዛችሁ መንግስታዊ አገልግሎት አታገኙም ብለው ባለሀብቶች ላይ እስከ አንድ ሚሊዮን ብር የሚደርስ ግዴታ መጣላቸው ሰምቷል። ይህ የከንቲባው አካሄድ ልክ ከዚህ ቀደም የጠቅላይ ሚኒስትር አብይ የመደመር ትውልድ መጽሐፍ በአስገዳጅ ሁኔታ በአዲስ አበባና በክልል ከተሞች በመንግስት ባለስልጣን በኩል ለባለ ሀብቶች በሚሊዮኖች በሚቆጠር ፈረንካ እንዲሸጥ የተደረገበትን አጋጣሚ የሚያስታውስ ሆኗል። በዚህ መሰረት ታዲያ የድሬዳዋ ባለ ሀብቶች የመሬት ካርታና አገልግሎት ለማግኘት በአካልቻ ዳቻ የተሰኘውን የከንቲባውን የህይወት ታሪክን የያዘ መጽሐፍ ለመግዛት እየተገደድ ነው ሲሉ አማረዋል። አቤቱታም እያቀረቡ ነው የሚገኙት የሰሚ ባይገኝም። የድሬዳዋ ባለሀብቶች እንደሚሉት ማንኛውም የመሬት ሰነድ ወይም ካርታ ክፍል ከመመራቱ በፊት ድሬዳዋ መሬት ልማትና ማኔጅመንት ቢሮ ውስጥ ይዞታ ማረጋገጫ ጽሕፈት ቤት ኃላፊ የሆኑት አቶ ሁሴን መሐመድ የተጻፈው የድሬዳዋ አስተዳደር ከንቲባ ከድር ጀዋር የግል ሕይወት ታሪክ መጽሐፍ እንዲገዙ እኚው ኃላፊ እያስገደዷቸው መሆኑና መጽሐፉን ካልገዙ ግን ወደ ካርታ ክፍል እንደማይመራላቸው በምሬት እየተናገሩ ነው የሚገኙት። በአካል ቻዳቻ የተሰኘው የከንቲባ ከደር ጀዋር የግል ታሪክ መጽሐፍ የወቅቱ የመሬት ልማት ማኔጅመንት ቢሮ ውስጥ የይዞታ ማረጋገጫ ጽህፈት ቤት ኃላፊ በሆኑት በአቶ ሁሴን መሐመድ ደራሲነት ለከንቲባ ከደር ጀዋር የተሰጠ የግል ማስታወሻ ነው። እንደ ተገልጋዮች ገለጻ ከሆነ ባለሀብቶች መጽሐፉን ለመግዛት ካልተስማሙ የመሬት ካርታዎችና የኢንቨስትመንት ካርታ አገልግሎቶች አታገኙም እንደተባሉ ተናግረዋል። የመጽሐፉ ዋጋም እንደ ባለሀብቱ የፋይናንስ አቅም ከአንድ ሚሊዮን ብር እንደሚጀምር ገልጸዋል። እርግጥ ከዚህም ከፍ ሊል እንደሚችል ነው እየተሰማ ያለው። ከሁሉም በላይ የሚያሳስበው ግን አቶ ሁሴን ለዚህ ኃላፊነት ከመሾማቸው በፊት ምንም ዓይነት የፖለቲካም ሆነ የህዝብ አገልግሎት ታሪክ እንዳልነበራቸው እነዚሁ አስተያየት ሰጪዎች ይናገራሉ። እዚህ ቦታ ከተሾሙ ስምንት ወራት እንደሆናቸው ብዙዎች ከንቲባው ከድር ጀዋር ይህንን የመሬት ልማት ወሳኝ ቦታ ተጠቅሞ መጽሐፉ እንዲሸጥ እንዲያስተዋውቅ እንደሾመው ምንም ጥርጥር የለውም በማለት ተናግረዋል። አክለውም ለዚህ ማሳያ ሲገልጹ ከፍተኛ ቢሮ ልምድም ሆነ ፖለቲካዊ ልምድ የሌላቸው እዚህ ቦታ ላይ ከተሾሙ ስምንት ወራት መሆናቸውና የዚህ መጽሐፍ ደራሲ መሆናቸው በቂ ማሳያ ነው ብለዋል። የህዝብን ስልጣን ለግል ጥቅም መዋል የከተማችን ድሬዳዋን ገጽታ ብቻ ሳይሆን የኢትዮጵያን ገጽታ ያበላሻል ያሉት አስተያየት ሰጪዎቹ በርካታ ባለ ሀብቶችና ኢንቨስተሮችም ተስፋን የሚያስቆርጥ ድርጊት መሆኑን ጭምር አስረድተዋል። በድሬዳዋ ከዚህ ቀደምም በርካታ የህዝብ እንግልቶች እነሱ እንደነበርና ይሁንና ግን አቤቱታዎችን ለማቅረብ ወደ ከንቲባ ጽህፈት ቤት ሲሄዱ ከንቲባውን እንደማያገኟቸው ከንቲባው የሚገኙትና ለካሜራ ፊታቸውን የሚያሳዩት እርሳቸው በፈለጉት ሰዓት ብቻ ሆነ ብለው ድራማ ለመስራት እንደሆነ ነው አስተያየታቸውን እየሰጡ የሚገኙት። ወደ አድማጭ ተመልካቾቻችን ተመልሰናል። በአማራ እየተካሄደ የሚገኘው የህሉና ትንቅንቅ የደረሰበት ደረጃና ውጤት ነው የምናስቃኛችው። በተለያዩ አውደ ግንባሮች በዛሬው ዕለት የተከናወኑ ውጊያዎች በድል ታጅበው እንደቀጠሉ ናቸው። የአገዛዙ ኃይል በለብለብ ያሰለጠናቸውን ኃይሎች በጅምላ ወደ ፋኖ ቀጠናዎች እየማገደም የሞት ቀለብ እያደረጋቸው ነው የሚገኘው። የድሃ ልጆች ወደዚህ በአስገዳጅ ሁኔታ እየተማገዱ ህይወታቸውን እያጡ ነው የሚገኙት። ለዚህ ማሳያ የሆኑ ታዲያ በርካታ ግንባሮች በዛሬው ውሎ ከፍተኛ የሰብአዊና ቁሳዊ ኪሳራን አገዛዙ ያስተናገደበት ግንባሮች በርከት ያሉ ናቸው። ከጎጃም እንጀምራለን። በጎጃም ግንባር ያንደኛ ክፍለ ጦር በአዴታና እና ከዴንሳባታ እስከ ዕሮብ ገበያ ጠላትን ድባቅ መመታቱ ተሰምቷል። በክፍለ ጦሩ የሻለቃ ንሙት ያዛቸው ብርጌድ መብረቁ ሻለቃና ሰንጠቅ ሻለቃ እንዲሁም የጣናው መብረቅ ብርጌድ ቅንባባ ሻለቃ በጥምረት በዛሬው እለት ረቡዕ ገበያ ላይ ከማለዳው 12 ሰዓት ጀምሮ ለአስጨራሽ ከባድ ውጊያ በማድረግ ታላቅ ጀብዶ ፈጽሟል። የሻለቃ ንሙት ያዛቸው ብርጌድ ከአግታ በመነሳት የበላይ ዘለቀ ሻለቃ ጠላትን ከጋድ ላይ ያባረሩ አዴታና አስገብተውታል፣ ነው የተባለው በዛሬው አውደ ውጊያ ብቻ አራት ክላሽ 700 ያ ክላሽ ተኳሽ ሶስት የወገብ ተጥቀና ሶስት የጠላት ኃይል የተማረከ ሲሆን በውጊያው ከ100 በላይ የጠላት ኃይል ከፍተኛ የሆነ ምትን አስተናግዶ የተገደለ ሲሆን ከፍተኛ ኪሳራም ተመዝግቧል። አገዛዙ አስክሬን ለማንሳት በሚል በዙሪያ ሶስት በሞርተርና በድሽቃ በተደጋጋሚ ሲደበድብ የዋለ ሲሆን ፋኖ ታላቅ ጀብድ ሰርተው በውጤት ተንበሽብሿል። ሌላኛው የባህር ዳር ብርጌድ ደግሞ የአንዳሳ ሚሊሻ በመጠርነፍ በማስተባበር ላይ የነበረ አቶ ብርሃኑ አሰፋ ላይ ቁሳዊ ጉዳት ማድረስ የተቻለ ሲሆን የብርሃኑ አጃቢ መንጋው የተባለ እስከ ወዲያኛው ተሸኝቷል ብሏል። በዛሬው ዕለትም የባህር ዳር ብርጌድ ሰባታ ሰርገው በመግባት አንፍንፍነው አብርሃም አያሌው የተባለን ቀንደኛ ሚሊሻ አንገቱን አንቀው ይዘው ወጥተዋል። የአንዳንሳ ቀበሌ ላይ በመንቀሳቀስ የነበረውን የጠላት ኃይልም በደፈጣ በማሸማቀቅ እቅዱን ማክሸፍ የተቻለ መሆኑን የአንደኛ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ያጋራው መረጃ ያሳያል። በዚሁ ወደ ጎንደር እናቀናለን። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር የንስር በለሳ ቅጣው እጅጉ ክፍለ ጦር ከጠዋት ጀምሮ ከጎኋላ በቅርብ ርቀት ላይ ከምትገኘው ጣይመን ከተማ ላይ ከጠላት ጋር ግብስብስ ኃይል ጋር ከፍተኛ ውጊያ በማድረግ ድል አስመዝግቧል። ውጊያውን ለአስጨራሽ ትንቅንቅ የታየበት ሲሆን ከአምስት በላይ የጠላት ኃይል ክፉኛ መቁሰላቸውና ወደ አርባያ የመጀመሪያ ደረጃ ሆስፒታል መላካቸው ተሰምቷል። ጠላት ከጉኋላ ተጨማሪ ኃይል ይዞ ወደ ውጊያው ቀጥና የተንቀሳቀሰ ቢሆንም ክንደብርቶቹ ፋኖዎች ግን ከቁብ አልቆጠሩትም። ይበ እንዲህ እንዳለ በጣቁሳ አንድ ሬጅመንት የሰው በላው ቡድን ተደምስሷል። የአማራ ፋኖ ጎንደር ጠቅላይ ግዛት ዝ የበጋ ምድር ክፍለ ጦር በሚንቀሳቀስበት አካባቢ የፋኖ ኃይልን ለመምታት ከደርጊ መከንታ ከተንቀሳቀሰው አንድ ሬጅመንት ኃይል ውስጥ 30 ብቻ ቀርቶ መደምሰሱን አስታውቋል። በጣቁሳ ወረዳ ከደልጊ መከወንታ የተነሳው ኃይል ወደ አሲን የበጌምድር ክፍለ ጦርና የጣና ብርጌድ ፋኖ ለማፈን መሄዱና ይሁንና ቀድሞ መረጃ የደረሳቸው የፋኖ አባላቱ ገዥ ቦታን ይዘው በመጠበቅ የጣና ብርጌድ የሰው በላውን ቡድን ማራገፍ ሲጀምር፣ ሌሎቹ የናደው የአይሸሽምና የፋሲል ብርጌድ ፋኖዎች ደግሞ ከጨዋይት እስከ ደልጊ ያለውን ሰፊ ቀጠና በመያዝ ተጨማሪ ኃይል እንዳይገባ በማድረግ እና ደልጊ ከተማ ድረስ በመግባትም ይህንን ኃይል ሲቀጡ መዋላቸው ሰምቷል። ትላንት ከጧቱ 12 ሰዓት ጀምሮ እስከ 2 ሰዓት በኋለው በዚህ ውጊያ ሙሉ ሬጅመንቱን ያጣው ቁስለኞችን መሰብሰብ ያልቻለው ገዳይ ቡድን ቁስለኛውን ገደል በመክተት ጨርሶታል ሲሉም ገልጸዋል። የቀሩትን 30 የሚሆኑ ኃይሎችም ወደ ደልጅ ለመሮጥ ቢሞክሩም የፋኖ ኃይል ተከታትሎ በታትኖት ተመልሷል ሲሉ ነው መረጃውን ያደረሱት። ውድ አድማጭ ተመልካቾች፣ በሁሉም ቀጠና ከፍተኛ ድል የተመዘገበበት የአማራ የህልውና ትንቅንቅ በርካታ በድል እየታጀቡ ውሎችም የተካተቱበት ነው። በወሎ ግንባር እንኳን ስንመለከት እንደዚሁ በተመሳሳይ የአማራ ፋኖ በራይል የምስራቅ አማራ ቀጠና የምንልክ እዝ የንጉስ ሚካኤል አሊ ኮር ሸክ ሁሴን ጅብሪል ክፍለ ጦር በምዕራብ ወሎ ቀጠና ገነቴ ከተማ ላይ ድል መቀዳጀቱ ነው የተሰማው። ሼክ ሁሴን ጅብሪል ክፍለ ጦር ምዕራብ ወሎ ገነቴ ከተማ ህዝብ አስገድዶ ሰልፍ ሊያስወጣ ሲል በሰኔ 24 ቀን ከንጋቱ የመጣውን 12 መኪና የፋሽስቱ አገዛዝ ብልጽግና ሰራዊት ከሁለት ድሽቃ ጋር እንዲሁም ሆድ አደራር ማብተናና ፖሊስ ከተማ ድረስ ዘልቆ በመግባት በርካታ ሙትና ቁስለኛ እንዲሁም ምርኮኛ በማድረግ ታላቅ ድል ተጎናጽፈዋል። የንጉስ ሚካኤል ኮር ወታደራዊ ዋና ዛዥ አርበኛ ከረም መሐመድ እንዲሁም ብርጌድ አመራሮች አርበኛ ሙራድ አህመድ እና አንድሬስ አቢ የመሩት ድንቅ የከተማ ተጋድሎ በርካታ ጥምር ዙፋን ጠባቂ ሰራዊት የተደመሰሰና የቆሰለ ሲሆን ዘጠኝ ተማርኳል። ንስሮቹ በገነቴ ከተማ ለመግባትና ጠላቶቻቸው ላይ ከባድ እርምጃ ለመውሰድ ያስገድዳቸው ህዝባቸውን የቀረ አምስት ሺህ ብር ይቀጣል በሚል አስገድዶ ሰልፍ ሊያስወጣና በአንድ እጁ ድሮን ይዘው በአንድ እጁ ሰላም በሚል ዘር ማጥፋት እየፈጸመበት ያለውን ህዝብ ግፍና ጭፍጭፋ አይበቃው ብሎ በቁስሉ ላይ እንጨት መስደዱ ይበቃል በሚል ነው ሲል መደረሻው ድልና ነጻነት የሆነ የአማራ ዝብ ህልና ተጋድለው ተጠናክሮ ይቀጥላል በማለት የማራፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የምኒልክ እዝ ያጋራው መረጃ ነው የሚያመለክተው። ዳርማሽ ተመልካቾቻችን ታዲያ በዚሁ በተለያዩ አውደ ግንባሮች አቅሞን ባለማወቅ ህዝብን ለመጨፍጨፍ የጅምላ ፍጅት ለማድረግ ከሞርተር ድሽቃዙ 23 እስከ ሰማይ ሷልባ ድሮን በመያዝ አውደ ውጊያዎችን እየከፈተ የሚገኘው የአገዛዙ ኃይል በፋኖ ከፍተኛ ምት ሲያርፍበትና በርካታ መስመራዊ መኮንኖች፣ እግረኛ ወታደሮች፣ ከፍተኛ ወታደራዊ አዛዦቹ ሲገደሉበት ተስፋ በመቁረጥ ምን ያህል አማራ ጠል መሆኑን የሚያሳዩ ከፍተኛ የሆነ ውድመትና ጭፍጨፋ እየፈጸመ ነው የሚገኘው። ለአብነት ያህል ፋኖን የትራንስፖርት አገልግሎት ትሰጣላችሁ በሚል ብቻ በዋሽራ አካባቢ ከፍተኛ የሆነ ውድመት አድርሷል። ከተለያዩ ብድር ተቋማትና የእናት አባታቸውን የቤት ካርታ ሲይዘው የዕለት ጉርሳቸውን እየሸፈኑ ያሉ ወጣቶችን የግል ንብረት የሥራ ዕድል እንደመፍጠር አረመኔው አገዛዝ በዚህ መልኩ ከ16 በላይ የሀገር ሀብት የሆኑ ሞተሮችን አቃጥሯል። በርካታ የህዝብ ተቋማትንም አውድሟል። እጅግ አስገራሚ የሚያደርገው ደግሞ ትልቅ ስራ የመስራት ያክል የመከላከያ ሰራዊት ገጽ ነው የሚባለው በፌስቡክ ገጻቸው ላይ የፋኖ ንብረቶችን አውድመናል ሲሉ ያለማፈር ሞተሮችን አቃጥለው ትምህርት ቤት ግቢን አውድመው በፎቶ መልክ ጭምር ማህበራዊ ትስስር ገጻቸው ላይ ማጋራታቸው ማፈሪያ የሌላቸውና ነውራቸውን እንኳን መደበቅ የማይችሉ ከንቶዎች ስለመሆናቸው የሚያሳይ ምስል ነው። በማህበራዊ ትስስር ገጻቸው ላይ ያጋሩቱ ደርማሽ ተመልካቾቻችን በዛሬ ሁለት በተለያዩ አውደ ግንባሮች ከፍተኛ ትንቅንቅ እየተደረገ በርካታ ድላዎች እያስመዘገቡ የፋኖ ኃይሎችም ግስጋሴያቸውን ወደፊት አድርገው ተጠናክረው ቀጥሏል። የአገዛዙ ኃይል ሰኔ ሰላሳ ከመጠናቀቁ በፊት የሐምሌ ሰማይ ሳይጠቁር፣ ሰማይ ግም ሳይል በፊት ይህንን ኦፕሬሽን በመፈጸም ለክልሉ የሰላምና የጸጥታ ኃይሎች አስረክቤ ወደ ሌላ ተልእኮ ሄዳለሁ በሚል ዘመቻ ማዕበል በሚል እንቅስቃሴ እያደረገ ቢሆንም የፋኖ ኃይሎች ግን የመጣውን መጥፎ እድል ወደ ድል እንጠቀምበታለን በሚል አገዛዙን ኃይል በከፍተኛ ሁኔታ በመልሶ በማጥቃት የ ምርኮኛ ማዕበል በሚል በአጸፋ እየመለሱለት ነው የሚገኙት። የአገዛዙ ኃይሎች አንድም በውጊያ እየተገደሉ ሁለትም ቁስለኛ የሆኑ ሶስትም ከየአህዳቸው እየጠፉና የፋኖን ትግል እየተቀላቀሉ ነው የሚገኙት። ወደ አርማሽ ተመልካቾቻችን፣ የዕለቱ መረጃዎች በዚህ ተጠናቀዋል። አመሻሽና በሌላ መረጃ ሰዓት ደግሞ የውሎ ዘገባዎች ምን አዳዲስ ነገሮች አሉ የሚለውን አጠናቅረን ወደ እናንተ የምናደርስ ነው የሚሆነው። እስከዚያው ድረስ በችር ቆዩን። ሰላም ለእናንተ።